ምልክት ነው። ስሜ ማን ነው አልኩ። መልካም መሀመድ ብላይኛል። እንቀጥላለን። ከእንማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብላይ የጠራኝ ታናግረኛል። በስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማወራ። አንተም ደግሞ እኔ እንደ ክርስቲያን ነው የምታወራኝ። በጣም ደስ ይለኛል። ችግር የለውም። መልካም ከኔ ጋር እንቀጥል። ከጨርሳችኋል እንማማር ጨርሱና ከኔ ጋር እንቀጥላለን። እሺ እንጨርሰው፣ ብዙ ጊዜ እንውሰድ እና የእግዚአብሔር ልጅ እግዚአብሔር ነው የሚለውን ሀሳብ እየተቃወምክ ነበር፣ ያቋረጥ ነው ሰንስ አይሰጠኝም ምናምን እያልክ ነበር መሰለኝ። የክርስትና አስተምህሮ አንዱ የተውኩበት ነገር የአምላክ ልጅ አምላክ ብሎ ምድር ላይ የአምላክ ልጅ ወደ ምድር መጥቷል የሚለው ኮንሴፕት እንዳለ፣ ይሄ ፓኬጁ ቃሮ ሮንግ ነው የተሳሳተ ነው። ከዚህ መውጣት አለብኝ ብዬ ራሴ አምኜ የወጣውበት ጉዳይ ነው እና ይሄ ነው። አዎ ግን መጽሐፉ የሚለው ያንን ነው። አይደለም መጽሐፉ የሚለው አይል መጽሐፉ ከመለኮት የተወለደ መለኮት የሚል አስተምሮ መጽሐፍ ቅዱስ የለም ቃል በቃል የለም። እንደዛ ከመለኮት የተወለደ መለኮት ብሎ ቃል በቃል መጽሐፍ ቅዱስ ላይ ስፔሲፊክሊ ላይኖር ይችላል፣ ግን ሀሳቡ አለ። የለም ሀሳቡ የለም። እኛ ዮሐንስ አንዳንድን ዮሐንስ አንዳንድን እንዴት ነው ያየው? በመጀመሪያ እግዚአብሔር ነበረ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ ሲል ስለ ሁለት አካላት እየተወራ እንደሆነ ግልጽ ነው አይደል? ቃልም እግዚአብሔር ነበረ የሚለው እኮ ምንነቱ እንደሚገልጽ ግልጽ ነው ቃልም እግዚአብሔር ነበረ ሲል እንጂ ቃልም ያው አንዱ አካል ነው እያለ ስለአንድ አካል ብቻ አይደለም እየተወራ ያለ ስለሁለት አካላት ነው። እዚህ ጋር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን እኛ ፐርሰን አድርገን ሊያይተን የሆነ መጀመሪያ ቃልም የሚባል አለ ከዘላለማዊ እስከ ዘላለማዊ የነበረ ነው። ከዛ አብ አለ፣ እሱም ከዘላለም እስከ ዘላለም የነበረ ነው። መንፈስ ቅዱስም አለ። እርሱን ከዘላለም የዘላለም የነበረ ነው። እነዚህ ሶስት አካላት ብለን እኛንን የምንረዳው ሀሳቡ ኮንሴፕቱን ስታየው ግን ነው ኮንሴፕቱን ስታየው ምንድን ነው? በመጀመሪያ ቃል ነበር ወይ ምን ማለት ነው የሚለው ሀሳቡን የሆነ ቦታ ላይ ሺፍት ያደርጋል ፐርሰን አድርጎ የተለየ ሌላ ማንነት ለመስጠት ወደ ምድር መጦ አምላክ ምድር ላይ እንደመጣ አድርጎ ለማለት ወደዛ እንወስደዋለን ግን እየተናገር ያለው መለኮት ቃል ቃል መለኮት ነው ወይ? አዎ፣ መለኮት ነው። በዚህ አምናለሁ ቃል መለኮት ነው። ግን ፐርሰን አድርገን አንለየውም። ፐርሰን አድርገን ለይተን ነበር ነው ፐርሰን የሚሰጠው እኮ ይሄ ነው። ቃልም እግዚአብሔር ነበር ከተባለ የራሱ ፐርሰናሊቲ ያለው አዎ፣ እኮ ይሄ ማለት ይወል ሁለተኛ ሁለተኛ ፐርሰን ማድረግ የለብንም ነው። እኔ ደሞ እያልኩ ያለው ለምን መስሎ እኮ እንደዛ ብለን መቃወም ነው የሚያሳየው እኮ አይ የተቃወም አይደለም ነው አይደለም። ቆይ ፍጥረታቶች የተፈጠሩት በምንድን ነው? በቃል አይደል? አዎ። ቃል ደግሞ የሚወጣው ከማን ነው? ከእግዚአብሔር ከእግዚአብሔር። ማን ግን እግዚአብሔር አብ ማለት ነው። ግን ምንድን ነው እግዚአብሔር አብ ሶ እግዚአብሔር አብ ቃሉን ሲያወጣ ፍጥረታቶች ምን ይሆናሉ? ይፈጠራሉ። ንግግር አረኳው ነው። እዚህ ጋር ንግግር አላረኩት። መለኮት መለኮት መለኮታዊ ቃል በእግዚአብሔር ዘንድ የነበረ እኔ ብሎ መናገር የሚችል ቃል ቃል ስሙ ነው። ቃልም እግዚአብሔር ነበረ ነው የተባለው። ቃልም እግዚአብሔር ነበረ ነው። ስለዚህ ንግግር ስሙ ቃል ይባላል ነው እንጂ ስሙ ነው አይደለም። ስሙም በለው ግን ብቻ አካላዊ እንደሆነ ግልጽ ነው። በእግዚአብሔር ዘንድ የነበረ አካል ነው። አካል አይደለም? ቃልም በእግዚአብሔር ዘንድ ነበረ። ቃል ነበረ፣ ቃል ነበረ እንዴ ቃልማ ነበረ። ቃል ስለነበረ እኮ ነው በቃል አማካኝነት ፍጥረታቶች የተፈጠሩት። ግን ይሄ ቃል ሁለት ፐርሰን ሆኖ አይቆጠርም። አንደኛው ቃል አስገኝ፣ አንደኛው ደግሞ ቃል ተገኝ። ክፈት። ከእሱ ጋር እንዳትናገር ሳይሆን ለንጉሱ የማይሆን መልስ መለስ አንቺ አስራ ስምንት ወደ አስራ ዘጠኝ አካባቢ ክፈት። እኔ ከፍትላለሁ። ተረጋጋ። ግን እሱ ጋር አንተ እንደምትኖር ቁጥር ስንት ልክፈት? አይ አልተመታም። ሲናገር አልተመታም ብለሃል። ሲናገር ተመቷል። መስረጃ ማስረጃ። ክፈት። ሲናገር ተመቷል። አልተመታም አለም ጥያቄያችን። ዝም በል እንዳትናገር እየተባለ የተጠየቀበትን ነው የጠየቅነው። አዎ፣ ሲሰድቡት መልስ አልሰጠም። መከራንም ሲቀበል ምን አልዛተም። ነገር ግን ምን ለፍርድ ሚን ለሚፈርደው ራሱን አሳልፎ ሰጠ። ምን አላለም፣ አልዛትም፣ መልስ አልሰጠም፣ አልተሳደበም እንጂ እንደው ዝም በል አታውራ እየተባለ አይደለም የተደበደበው? ኦኬ እንደተደበደበ ታምናለህ ማለት ነው። ኦኬ ለጠይከኝ ጥያቄ እኔ የምጠቅሰው መጽሐፍ ቅዱስ ክፍል ክፈትልኝ፣ ትከፍትልኛለህ ወይስ እውጣለሁ? ክፈችለት ዮሐንስ አንቺ ይኸውልሽ፣ ማማዬ እንዳታውሪ፣ እሺ፣ ዝም በይና ክፈች። ቆይ ቆይ ቆይ፣ ዝም በይና። አይ ቁጥሩን ስለማውቀው እንትን እንደምትለው አይደለም። እሺ፣ የዮሐንስ ወንጌል አስራ ስምንት ክፈች። ወገናችን ከቁጥር ሀያ ጀምሮ ክፈችልኝ። እኔ ራሴ አነበዋለሁ። አንቺ ማንበብ አይጠበቅብሽም። እፎ ያዳምጥ ሲነበብ። ኢየሱስም መልሶ እኔ በግልጥ ተናገርኩ። አይሁድ ሁሉ በሚሰበሰብበት በምኵራብ በመቅደስ እኔ ሁል ጊዜ አስተማርኩ፣ በስውር ምንም አልተናገርኩም። ስለምን ትጠይቀኛለ? ለእርሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ አታንቀሳቅሹ ታይወቅ አጅሽናንሹ እነሆ እነዚህ እኔ የነገርኩትን ያውቁዋል አለ። ይህንን ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህኑ እንዲህ ትመልሳለህ ብሎ ኢየሱስን በጥፊ መታው። ምን ብሎ መልሶ አራት ነጥብ ምን ብሎ ሲናገር በጥፊ መታው? ሶ ምን ብሎ ሄሮድስ ብሎ ኢየሱስ ፕሊስ ኮያ አትጨቃጨቅ፣ እንዳትመልስለህ ብሎ መጥተው ምን ብሎ ነበር የተናገረው ኢየሱስ? እንግዲህ ኢየሱስ ክርስቶስ ስለ አይሁድ ኦኬ፣ ምን ብሎ ነው የተናገረው? እንግዲህ አንብበው፣ ጥቅሱን አንብበው አስራ ስምንት ላይ አታውቀውም? ኦ ማይ ጋድ አስራ ስምንት ላይ አንብበው ጥቅሱን። ላንብልህ ክፈችው። ጠይቆት ነው ወይንስ ኢየሱስ በራሱ ባይዞ የተናገረው ጠይቆት ነው። አይደለም። አሁን እኮ እኔ ቅድም ይሄንን እንደሚያመጣው ስላወቁኝ ብሎ ብዬ ነው። ማማዬ ቆይ ጠይቆት ነው ወይንስ እንዳታወራ እያሉት ነው? ጠይቀውት ሲመልስ እንዴት እንደዚህ ትመልሳለህ እያሉ ይመቱት ነበር። የመታው ዝም በል ብሎ ነው ወይንስ መልሱ አናዶት ነው? መልሱም አናዶት ነው፣ ዝም እንዲልም ነው የመታው። አይደለም እሱን አንተ አንተ አንተ ማስረጃ አምጣ። አንተ ማስረጃ እዩ እዩ ጥያቄው ከላይ ጠይቆት ነው። ቁጥር አይ ቲንክ ቁጥር 23 ነው። እንደከፈችልን እያ የሰመ መልሶ ክፉ ተናግሬ እንደሆን ስለ ክፉ ምስክር